ስለዚህ በደንብ መጠንቀቅ ያስፈልጋል። ለዚህ ነው ሁክሞች እንደ ሁኔታቸው የሚለያዩት። እስላም ላይ ዝሙት የሰራ ሁሉ እኩል አይደለም። አግብቶ ዝሙት የሰራ ተቀጥቅጦ ይገደላል። ሳያገባስ ዝሙት የሰራ ይገረፋል፣ ጀርባው ይጠበሳል። አንዴ ሚስት አምጥተ ነበር፣ አንዴ ባላግኝታ ነበረ። ምን ያህል ከሰክሳታል። ወደ ዝሙት የሚገፋፋው ነገር ሻህዋው ከላይ ላያቸው ወርደዋል። አንዳንድ ሱስ ያለባቸው ሰዎች አሉ። ሁለትም፣ ሶስትም፣ አራትም ሚስት ቢያገቡ የዝሙት ጥማት ያለባቸው ሰዎች በሥነ ሥርዓት ተኝቶ የማያድሩ ፊልም እያዩ ኤከሊት እያሉ ዝም ብሎ በተኙበት የሚመርጡ ሰዎች፣ ወይ የምትመርጥ ሴት አለች። እነዚህ አላህ ቀልባቸው ላይ የዘጋባቸው የሆኑ ሰዎች ናቸው። ለቁርአን ካላቸው ፍቅር ይልቅ የዝሙት ፍቅር ነው ያለው። ለሱና ካላቸው ፍቅር ይልቅ የዝሙት ፍቅር ወይም ደግሞ የዝሙት ንግግሮች ፍቅር ነው ያላቸው አብዛኛው ሰዎች። ለዚህ ነው እስላማዊ ሁክሞች ደረጃ ያላቸው። ስለዚህ በትናንሽ ወንጀሎች ያዛቸዋል። ወልፋሕሻ አለ ደግሞ ትላልቅ ወንጀሎች ስንትና ስንት እህቶቻችን ናቸው ፋሻ እየሰሩ ሚዲያ ላይ ጥርሳቸውን ከፍቶ የሚውሉት። ስንትና ስንት ወንድሞቻችን ናቸው ፋሻ መድረክ ላይ ሚዲያ ላይ ወጥቶ ጥርሳቸውን እየከፈቱ የሚውሉት አይቆጠርም። ሙስሊሞች በጣም በጣም በጣም በአሁኑ ሰዓት ከካህዲያን ይልቅ ሚዲያ ላይ ብትወጡ ወንጀልን እየተዳፈሩ ያሉት እነ ከዲጃ፣ እነ ዘይነብ፣ እነ ኩልቱም፣ እነ አይሻ፣ እነ ሀያት፣ እነ ምናምን እነ ምናምን የስም ልጠፋ የተለጠፈላቸው ወንበዴዎች ናቸው። እስላምን ስሚያጠፉት ሚዲያ ላይ እነዚህ ሰዎች እስላምን ይወክላሉ? ወላሂ አይወክሉም። በጌታ ይሁንብኝ፣ ስማቸውን እንኳን አይወክሉም። እስላምን ይቅርና ስማቸውን መወከል አልቻሉም። የለበሱትን ልብስ እንኳን መወከል አልቻሉም። እንኳን እስላምን እንዲወክሉ ይቆርና ወንድን እንደፈለጉ መጨበጥ አለባቸው። የዝሙት ቃል መናገር አለባቸው። አረም ሚዲያ ላይ ወጥቶ አጋቡኝ ብሎ ጥሪ ማድረግ አለባቸው። እናጋባልን ብሎ ሚዲያ ላይ ፊታቸውን ቅባት ተቀብቶ መውጣት አለባቸው። ላ ያላ ነቢይ አለ ሰላቱ ወሰላም ሴት ልጅ በምን መንገድ መታጨት እንዳለባት አላስቀምጡም እንዴ? አግብታ የፈታች ሴት ባህሪ ምን እንደሆነ፣ ያላገባች ሴት ባህሪ ምን እንደሆነ ያላ ነብይ አልተናገሩም? እን በሚዲያ ነው እንዴ ሴት የሚፈለገው? በሚዲያ ነው እንዴ ባል የሚፈለገው? በሚዲያ በቲክቶክ ነው እንዴ ባለጌ ይዘሽ ቤት ምትገቢ? በሚዲያ በቲክቶክ ነው እንዴ ባለጌ ይዘ ምትገባው? ይሄ ነው እንዴ እስላም? ነብይ አለይሂ ሰላቱ ወሰለም ፈዝፈር በዛት ዲን አለ ዲኒ አላትን ያዝ ወይ ያዥ አላህን የምትፈራ ወንድም አትጨብጥ ሚዲያ ላይ ማትወጣ ከወንድ ጋር እንደፈለገች ስልክ ማታወራ እንደፈለገች ማትጨማለቅ ያለ ማህረም እንደፈለገች ከሀገር ወደ ሀገር ማትሸጋገር ጸያፍ የሆነን ተግባር ማይተገብር አካል ያዙ፣ አሉ ነቢ ላ ላት ሰላም ፈዝፈር ብዛት ዲን ወይላ ተሪበት ሄዳ ካሉ ነቢ ላ ላት ሰላም እጅ በክናት ቅር አመዳፋሽ ሁኑ፣ አሉ ነቢ ላ ላት ሰላም ዲን ያላትን መርጠህ በቤተሰብ በወላጅ ዘመድ መርጣ አምጣ ወይ ወርጥሽ አምጪ እየተባሉ ሙስሊሞች ከካሃዲያን ልቅ ሚዲያውን ቢዚ ያደረጉት እናጋባለን እንጋባለን እያሉ አይደል እንዴ? አንዳንድ ኡስታዞች ደግሞ ተቀብሎ ዘዊጁና ዘዊጁና ዘዊጁና ብለዋሉ ሴቶቹ እያሉ ወቶ ሚዲያ ላይ የሚሰጡ ኡስታዞች እነዚህ ሰነፎች ናቸው። ኡስታዞች አይደሉም። እስላምን አይወክሉም። ሙስሊሞችን አይወክሉም። የነቢዩን ህግና ደንብ ጥሶአሉ። የቁርአኑን ህግና ደንብ ጥሶአሉ። ሴቶችን እያሸፈቱ ነው። ወንዶችን እያሸፈቱ ነው። ማይተዋወቁ ጅቦች እንዲባሉ እያደረጓቸው ነው። አማ ትዳር በወንድም በእህት በእናት በዘመድ አዘመድ በኩል ነው እንጂ ዝም ብሎ ሚዲያ ላይ ዝም ብላ ጋጠወጥ የሆነችን ሴት ይዘህ ትገባለህ። እንደ ከገባ ሙሲባው ሁሉ ይገባባሃል፣ አይቀርልህም። ነገ ትነዳታለህ። ጮጋራህ ጉበት ኩላሊት ይፈነዳል፣ በራስህ በሰራኸው ሥራ ወይ ይፈነዳል። ያንቺን በራስሽ በሠራሽው ሥራ። አላህና ነቢዩ ተጥሶ የሚፈለግ ትዳር በረካ አይሆንም። በረካም አይሁን፣ ይሄ ዱዓ አይደረግለትም። ሚዲያ ላይ የወጡ እህቶቻችን በተለይ ወደ ሰለፍያ ወደ መንሀጅ የሚጠጉ ሰዎች ወላሂ ነውር ነው። ወላሂ አይብ ነው። ሴት ልጅ የተከበረች ነች። አባት አስቀርቶ አስተምሮ ውበቷን ጠብቆ፣ ገላዋን ጠብቆ፣ ክብሯን ጠብቆ ለባል ነው የሚያስረክቡ። ስጠይቅም በክብር እየጠይቀ ነው የምታገኛት እንጂ በየቲክቶኩ ማታ ማታ ዘጠኝ ሰዓትና አስር ሰዓት ወረትኩልሽ፣ ወጣውልሽ፣ ልፈነዳ ነው እያልክ ይዛት የመጣ ሴት አትጠቅምም፣ አይጠቅምሽም ላንቺ

ምን አውሬ እንደሆነ በምን ታውቃለህ? ስንትና ስንት አውሬዎች አሉ፣ የእስላምን ስም የተሸከሙ ይበላቸዋል ሴቶችን። ስንትና ስንት አውሬ ሴቶች አሉ፣ በእስላም ስም ይበሏቸዋል ወንዶችን። ተያይዞ በዛው ገደል ነው የሚገቡት። አታዩም? እንዲህ አስተካክላታለሁ ብሎ የገባው ያ ጠንካራ የነበረው ሰው ካጢዳው ከመንሃጁ አውጥታ ገደል ያዝገባችሁ። ታሪክ አታነቡም? እንዲህ ፈዝፈር ቢዛት ዲን ወኢላ ተሪበት ሄዳ ካሉ ነቢ ዐለይሂ ሰላቱ ወሰላም። ሴት ልጅ ለአራት ነገር ነው የምትፈለገው ሀብቱንም መልኩንም ዘሩንም ተኦ ዲን ያላትን ያዝ አሉ ነቢይ ዐለይ ሰላም። እሱና የሚያዋጣው ለይል ተነስተ ስትሰግድ ላላ ተደፍታ ወደ መሬት ስጁድ ወርዳ ስታያት ደስ ይላል ወይ፣ የወለደቻቸውን ልጆች ቁራን ስታስቀራ ዝክር ስታስብል ወደ መዝጊድ ይዛ ስትሄድ ቁራን ስታስቀራ ስታሀፍዛቸው ስታይ ደስ ይልሃል። ብትኖርም ብትሞትም ልጆቹ ወደ ቤተ ክርስቲያን አይገቡብህም። ብትኖርም ብትሞትም ልጆቹ ወደ ቲክቶክ አይወጡብህም። ብትኖርም ብትሞትም ልጆቹ ወደ ወሌድ ቤት አይሄዱብህም። ትጠብቃለቻ ወኢማ ዱሪዋን ካመጣ ብትጠብቃትም ዘበኛም ብትቀጥር አችላትም፣ ሶስት አራት ዘበኛ መከላከያ ብታስቀምጥ አችላትም፣ በሰከንድ አበላሽታ ተበላሽታ ትመጣለች። ጥንቃቄ ያድርግ። ስለዚህ በፋሻ በዝሙት ወይ ፀያያፍ በትላልቅ ወንጀሎችን ያዛል፣ ሸይጣን ያዛ። ይሄ የታወቀ ነው። ሰው ዝሙት ስራ ተብሎ ታዞ ነው እንዴ? ዝሙት ላይ የሚጨማለቀው ታዛ ነው እንዴ? ዝሙት ላይ የምትጨማለቀው ታዞ ነው እንዴ? አጅነቢይ የሚጨብጠው ታዛ ነው እንዴ? አጅነቢይ የምትጨብጠው ታዞ ነው እንዴ? ባንክ ገብቶ ወለድ እየበላ ሰውነቱን የሚገነባው ታዛ ነው እንዴ? የምትገነባው ላ? ሸይጣን አዘዋቸው ነው። አመል ኢስላም ይከለክላል። በእንደዚህ አይነት ነገር አያዝም።